በወልድ መንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ዘወርኃ መስከረም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 24። በዚህ ቀን ከላይኛው ግብፅ የሆነ ቅዱስ አባት መነኰስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው በዚህ ዓለም ገንዘብን እጅግ ባለጸጎች ነበሩ። ይህን ልጃቸውንም ጎርጎሪዮስንም በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትንም ሁሉ፣ ስጋዊም የሆነ ጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደ ሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ላይ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡ ታሰቡ። እርሱ ግን ይህን ስራ አልወደደም። ሁለተኛም ወደ ጳጳስ ወስደውት ፍጹም ዲቁናን ተሾመ። ወደ አባ ጳጉሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹ ብዙ ገንዘብን ወስዶ ወደ አባ ጳጉሚስ አቅርቦ በገዳሚቱ ለሚሰሩ ህንፃዎችን ስራ ያደርግለት ዘንድ ብዙ ልመና አለመነው። እርሱም ተሳትፎ እንዲሆንለት ለህንፃ ቤተ ክርስቲያን እና ለመነኮሳት ቤት መስሪያ ያደረገለት። ከዚህም በኋላ ቅዱስ ጎርጎሪዎስ አለመንትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳጉሚስ ሄዶ የመንኩስና ልብስን ለብሶ በጾም፣ በጸሎት፣ በመትጋት፣ በመስገድ፣ በትህትና፣ በቅንነት ከፍቅር ጋር ይጋደል ጀመረ። አርያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የከፋ ስራቸውን እስከ ተዉና ንስሐም ገብተው ንጹሐን እስከሆኑ ድረስ ተጋደሉ። ከአባ ጳጉሚስም ዘንድ አስራ ሶስት ዓመት ኖረ። አባ መቃርስም ወደ አባ ጳጉሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስጤጥስ ገዳም ሊመለስ ወደደ። ወደ አባ ጳጉሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናት ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደ ወደድክ አድርግ አለው። ያን ጊዜ ወደ ተራራ ሄዶ ታናሽ ዋሻ ቆርቁሮ በውስጧ ሰባት ዓመት ኖረ። አባ መቃርስም በየዓመቱ ሁለት ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳባት በትንሣኤ በዓል ቀን ከእርሱ ጋርም ሥጋውንና ደሞን ተቀብሎ ወደ ቦታው ይመለሳል። አባ መቃርስም ስለ ስራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስንም ሊሰራው የሚገባውን የመንኩስና ስራ ይሰራ ዘንድ ያዘዋል። በተጋድሎም ውስጥ ሀያ ሁለት ዓመታትን ሲፈጽሙለት ከዚህ የድካም ዓለም ያሳረፈው ዘንድ እግዚአብሔር ፈቅዶ መላኩን ላከለት። እርሱ ከሶስት ቀን በኋላ ከዚህ ከኃላፊው ዓለም ወጥተ ወደ ዘላለም ሕይወት ገባለህ አለው። አባ ጎርጎሪዎስም በአስኬትስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው፣ እነርሱን ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከሶስት ቀንም በኋላ አርፎ ወደ ዘላለም ህይወት ገባ። ለእግዚአብሔር ምስጋና ይሁን እኛንም በጻድቁ ጸሎት ይማረል በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና ሀገር ከታላላቆቿና ከምህሯኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ፣ አገለገለውም። አጽናኛ ሆነ። የመንፈስ ቅዱስንም ጸጋ በአምሳኛው ቀን ከተቀበለ በኋላ ወደ ብዙዎች አገሮች ሂዶ ሕይወት የሆነ ወንጌልን ሰበከ። መግዲን ወደሚባልም አገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቦና ብሩህ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወት የሆነ የወንጌልንም ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእሳቸው ዘንድ ወጥቶ ወደ አቴና አገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያን ጊዜም በደንጊያ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። በዚህም በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውን እና ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን። በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ጭም ቀን የቅዱሳን ሰማዕታት የቤተርዋ የታይል መታሰቢያቸው ሆነ። የሊቀ ጳጳሳት ገብርኤልም እረፍቱ ነው። የቴዎድሮስና የነጥራሊመ ስም የቅዱስ አውሳኒዮስና የነስጥስዮስ፣ የዚያሲዮስ፣ የዮስጥዋስና የወንድሞቹ የአልሶሪ፣ የፍራጦስ፣ የቆዝሞስና የደሚያኖስ የተጋድሏቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ